አሰላሙ አለይኩም ወረሕመቱላህ። ሰዎች ሰሞኑን በደጋግመው የሚያነሱልኝ አንድ ወቀሳ አለ። ምንድነው? ያ የኺላፍ ጉዳይ ለምን በአደባባይ ታነሳለ? ለምንድነው እንዲህ አይነት አወዛጋቢ ነገሮችን ማህበረሰቡ ላይ የምትበትነው? እንዲህ አይነት አወዛጋቢ ነገሮች ዑለሞች በጓዳ ሆነው በውስጥ ሆነው ሊወያዩባቸው የሚገቡ እንጂ እንደዚህ ለህዝብ ሊበትኑ የሚገቡ ነገሮች አይደሉም እያሉ በጣም ብዙ ተቃውሞ ሲጽፉልኝ ይመለከታለሁ እና እውቀት በሌለው ሰው ላይ አላስፈላጊው ዝግብ መፍጠር ለምን ትፈልጋለህ? ለምንስ ሹባህን ታስፋፋለህ? የሚሉ ተቃውሞዎችን ያነሳሉ። እነዚህን ተቃውሞዎች እስቲ አብረን ለመፈተሽ እንሞክር። እንግዲህ እስከ ዛሬ የሆነው ምን ነበር የሚለውም በመዳሰስ እንሞክር። እንግዲህ እስከዛሬ የነበረውን ሁኔታ አስተውላችሁ ከሆነ አወዛጋቢ አጀንዳዎች ለሰፊው ህዝብ ተበትነዋል። በጣም አወዛጋቢ የሚባሉ ዑለሞችን ሲያጨቃጭቁ የኖሩ አጀንዳዎች ለማህበረሰቡ በሰፊው ሲበተኑ ቆይቷል። ኧረ ይቅር፣ እንዲህ አይነት ነገሮች ህዝቡ መማር የለበትም፣ ህዝቡ ይሄ አያስፈልገውም ሲባል፣ ኖ ኖ ኖ፣ እኒህ ነገሮች በጣም ያስፈልጋሉ በሚል እንዲህ አይነት ትምህርቶች በሰፊው ሲበተኑ ቆይተዋል። መፈራረጅ እንደ ጉድ ተፋፍሞ ቀጥሏል። አንዱ ሌላውን ሙብተድዕ፣ አንዱ ሌላውን ሙሽሪክ ሁራፊ እያለ በተለያዩ ስሞች እየተጠራሩ ሙስሊሞች ተቧድነው በጣም ሲጣሉ ኖረዋል። አጀንዳው ላይ በቂ እውቀት ሳይኖር ማሱ በተለይ ደግሞ ሰፊው ህዝብ እንዲህ አይነት ጉዳዮች ውስጥ እንዲዘፈቅ ተደርጎ ኖሯል። ይሄ ደግሞ በየመስጂዱ በጣም ብዙ ክፍፍሎችን ሲፈጥር ቆይቷል። የፈቷ አምባገነንነት እንዲስፋፋ አድርጓል። ከዛ ውጭ ደግሞ በሙስሊሞች መካከል የሆነ የተፍሲር ልዩነት ሳይሆን የምንጭ ልዩነት ያለ እንዲመስል የሚያደርግ ነገር ሰፍኖ ቆይቷል። ይሄ በጣም ሲሪየስ የሆኑ ችግሮችን ፈጥሮብናል ማለት ነው። ልዩነቱ በተፍሲር ልዩነት ባሳዩ ሙስሊሞች መካከል ሳይሆን በሱናና በቢድዓ መካከል ያለ ልዩነት እንዲመስል ተደርጓል። በባጢል እና በሀቅ መካከል ያለ ልዩነት እንዲመስል ተደርጓል። በተውሂድና በሽርክ መካከል ያለ ልዩነት እንዲመስል ተደርጓል። ይሄ በጣም ሲሪየስ የሆኑ ችግሮችን ፈጥሮብናል። ከድምፃችን ይሰማ ንቅናቄ በኋላ በተወሰነ መልኩ እንዲህ አይነት ነገሮች እየበረዱ የመጡበት ወቅት እንዳለ ማስተዋል ይቻላል። እየረገቡ መጥተዋል። ነገር ግን ባለፉት ሁለት ዓመታት ደግሞ እንደ አዲስ እኒህ ችግሮች እያገረሹ መጥተዋል። መፈራረጁ ኦልሞስት ጫፍ ደርሷል ማለት ይቻላል። እስከ ዘመቻ የደረሱ ዝንባሌዎች፣ ሰዎችን ተደራጅቶ ከስራ ማባረር፣ እንዲህ አይነት ነገሮችን መገለጫዎችን እየያዘ የመጣበት የፈቶ አምባገነንነት እየገነነ የመጣበት ወቅት እንደሆነ ማየት ይቻላል። የዲጂታል ሚዲያው ማደግ በራሱ ለእነዚህ ችግሮች በጣም እየተጋነኑ መምጣት ትልቅ አስተዋጽኦ አድርጓል ማለት እንችላለን። እንግዲህ ከዚህ አንጻር ሲታይ አሁን ላይ ውዝግብ ለህዝቡ መውጣት የለበትም ስለዚህ ውይይታችሁን አቁሙ የሚለው ወቀሳ ተገቢ እንዳልሆነ ማየት እንችላለን። ለምን ከተባለ አንደኛ፣ ኦሬዲ ውዝግቡ ህዝቡ መሀል አለ የኖረ ውዝግብ ነው ግን በጣም ቀውስ ባለበት መልኩ ነው ይሄ ውዝግብ እንዲኖር የተደረገው አሁን ደግሞ በውይይት እየታከመ ነው ማለት ይቻላል። በውይይት ልዩነቱ ስርዓት እንዲይዝ የማድረግ ስራዎች ናቸው የተሰሩ ያሉት። ሁለተኛ ሚዛን አልባነትና ኢፍትሐዊነት በስፋት ሰፍኖ ነበር። ሚዛን አልባነትና ኢፍትሐዊነት ሲባል በመዝሀቦች መካከል በጣም የሚዛን መዛባት ይታያል። በቃ አንዱ መዝሃብ ሙሉ በሙሉ የጠማሞች የሆራፊዎች እንደሆነ ተደርጎ እንዲታሰብ፣ ሌላው መዝሃብ ደግሞ አላስፈላጊ የሆነ አድቫንቴጅ ወይም ደግሞ ተጠቃሚነት እንዲያገኝና በቃ በልዩ መልኩ የሰልፎች አቋም ይሄ ብቻ ነው ተብሎ እንዲታሰብ ተደርጓል። ይሄ ደግሞ በመዝሃቦች መካከል ያለውን ሚዛኑን ሐቂቃ በጣም አዛብቶታል ማለት ይቻላል። ይሄ በሂደት ምን ፈጠረ ካልን የፈትዋን ባገነንነት ሰዎች እኔ የምቀበለውን ፈትዋ አንተም ካልተቀበልክ ጠማማ ነህ፣ ሙብተዲዕ ነህ፣ ሙሽሪክ ነህ፣ እንዲህ አይነት በጣም ወጣ ያሉ ክሶችን እየያዙ ወጥተው ኦልሞስት ሰላም ውድ እንዲሆንብን ያደረጉ አካሄዶችን ተከትለዋል። ለዛም ነው የግድ ማስተካከል ስራ ያስፈልገዋል የሚል መከራከሪያ ማነሰው። እንግዲህ ተቃውሞውን እያነሱ ያሉትን ሰዎች በተመለከተ እንግዲህ ገብቼ ሳይ ብዙዎቹን በተወሰነ መልኩ ከድሮም የማውቃቸው ከመሆኑ አንጻር አሁንም ገጻቸው ላይ ገብቶ በቀላሉ መፈተሽ የሚቻል ከመሆኑ አንፃር እነሱ የሚከተሉት አቋም ቢያወዛግብም እንዲነገር ፍላጎት ያላቸውና ይህንንም ሲወተውቱ የኖሩ መሆናቸው መታዘብ ችያለሁ። አሁን በጣም ውይይቶቹን እየተቃወሙ ያሉት አካላት ህዝቡን አታ ወዛግቡ ሲባል እስከ ዛሬ እንደዛ አይነት ምክሮችን ያልሰሙ እና ያንን አቅጣጫ የተከተሉ መሆናቸውን ማየት ይቻላል። ያ ብቻ አይደለም። አሁንም ድረስ አቋሞቻቸውን የሚደግፉ ዝግቦችን በስፋት በገጾቻቸው ሼር የሚያደርጉ የሚያሰራጩ ሰዎች መሆናቸውን ማየት ይቻላል። ያ ብቻ አይደለም። ሌሎች ሙስሊሞችን በጥመትና በኮራፊይነትና በሌሎች የማነወሪያ ስሞች ሲጠሩ የሚታዩ ናቸው። አሁንም ድረስ የሚጠሩ ናቸው። ይህንን ውይይት በጣም አምርረው እየተቃወሙ ያሉት ማለት ነው። ሌላው ደግሞ ውይይቱንም የሚያወግዙት ሹባሃ ይበትናል በሚል ፍርሃት መሆኑን የማይደብቁ በግላጭ በቃ እያደረጋችሁ ያላችሁት ሹባሃዎችን መድረክ መስጠት ነው ብለው ተቃውሟቸውን ለማቅረብ የማያፍሩ መሆናቸውን ማየት ይቻላል። ሌሎች ፉልታን አወዛጋቢዎች ላይም ምንም ተቃውሞ ሲያነሱ አይታይም። እንዲህ በየቦታው ሙስሊሞችን በመሳደብ ጠማማ አድርጎ በመግለጽ በማማት በመጥፎ መንገዶች ላይ የተሰማሩ ዳኢዎችን ምንም ሲናገሩ አታያቸውም፣ ሲቃወሙም አታያቸውም። እንደውም ከሞላ ጎደል ይደግፋሉ ማለት ይቻላል። ይህንን እያልኩ ያለሁት ውይይቱን አምርረው እየተቃወሙ ያሉት ላይ ነው እንጂ ኦፍኮርስ፣ ውይይቱም ውይይቱ የሚያመጣቸው ችግሮች ላይ ኮንሰርን ኖሯቸው በትክክል አስጨንቋቸው ነው ይሄ ነገር ወዴት ሊወስድን ይችላል በሚል ሀሳብ እና ተቃውሞ እያነሱ የሉም እያልኩ አይደለም። በዚህ በኩል ግልጽ ላድርግላችሁ፣ ሁሉንም እያልኩ አይደለም። ግን በጣም በቃ ውይይቱን ሞት መጣ፣ በቃ ትልቅ በቃ የጥፋት ፕሮጀክት እንደተፈጸመ አድርገው በጣም ከባድ በላ እንደወረደብን አድርገው እያወሩ ያሉትን ሰዎች ግን ገጾቻቸውን ስትፈትሹ የምታገኙት እንዲህ አይነት አመለካከት ያላቸው መሆኑን ነው። እና የመስኮት ዘሎ መግባት ምሳሌው ዛሬ ለቪዲዮ ርዕስ ያደረግኩትም ተገቢነቱ እዚህ ላይ ነው ብዬ አስባለሁ። ሰዎች ወደ ቤት ግቡ ተብለው እድል ተሰጧቸዋል። እኩል እድል አላቸው። ሁሉም ተሽቀዳድመው ለመግባት ይሞክራሉ። የሆነ ሰው ግን በመስኮት ዘሎ ይገባል። በመስኮት ዘሎ ይገባና እሱ ገብቶ ከጨረሰ በኋላ ግን ኖ፣ ካሁን በኋላ ምንም አይነት ሰው በመስኮት መግባት የለበትም፣ በመስኮት መግባት ህገ ወጥ ነው፣ በመስኮት መግባት ህግ ማፍረስ ነው እያለ እሱ ከጨረሰ በኋላ ህገወጥነቱን ካሳካ በኋላ ግቡን ከጨረሰ በኋላ በፍጹም ሌሎች እንዳይገቡ አድርጎ ማገድ ይፈልጋል። ይህ በጣም ፍርደ ገምድልነት ነው ማለት ነው። ለምን ካልን አጓጉል አድቫንቴጅ የመያዝ ሙከራ ስለሆነ ማለት ነው። ያልተገባ አድቫንቴጅ ወይም ጥቅምን የመያዝ ሙከራ ነው። መርሃዊ ሳይሆን ታክቲካዊ አቋም የወለደው ጩኸት መሆኑን መታዘብ ይቻላል። እንዴት ከተባለ ተቃውሞ ከምር ህዝቡ አደናጋሪ አጀንዳ መስማት የለበትም ከሚል የሚመነጭ አይደለም። እንዳልኳቸው አሁን የእነዚህን ስፔሲፊክ ሰዎች ነው እያወራሉት ሁሉም ተቃውሞ ያሰማው እንደዛ ነው እያልኩ አይደለም ግን አሁን ውይይቶቹ ይቆሙ የሚለው ተቃውሞ ከምር ህዝቡ አደናጋሪ አጀንዳ መስማት የለበትም ከሚል አቋም የተወለደ ሳይሆን እኔም ማልፈልጋቸው አቋሞች ለምን ህዝቡ ዘንድ ይስፋፋሉ ወይም ለምን መድረክ ያገኛሉ ከሚል ተቃውሞ መሆኑን ማየት ይቻላል ስለዚህ እንዲህ አይነት ተቃውሞ የሚያነሱ ሰዎች ችግር ሌሎች ሹብሃ ብሎ የሰየማቸው አስተሳሰቦች መድረክ ማግኘታቸው ነው እንጂ ህዝቡ አደናጋሪ አጀንዳ ተበተነበት የሚል አይደለም። ስለዚህ ጄንዋይን አይደለም ወቀሳው፣ ታክቲካዊ ወቀሳ ነው ማለት እንችላለን። አሊያም ደግሞ መረጃን መሰረት ያደረገ ውይይት ለእኔ አስተሳሰብ፣ ለእኔ መናሃጅ አያዋጣኝም ብሎ በተሳሳተ መልኩ ያሰበ ሰው መሆኑን ማየት ይቻላል። ማለት ከዛ አንጻር ሀቂቃ ይሄ የሚነሳው ተቃውሞ ተገቢ እንዳልሆነ

ለሰዎች ግን ሚዛን ሲመዝኑላቸው ያጎድሉባቸዋል፣ ይላል እና እንዲህ አይነት አስተሳሰብን በጣም የቁርአን አንቀጹ በጣም ይኮንናል። በነገራችን ላይ መካ ላይ የወረደ የቁርአን አንቀጽ ነው እና ደብል ስታንዳርድ ብለው ብዙ ጊዜ የስነ ልቡና ባለሙያዎች የሚገልጹትን ችግር የሚገልጽ ነው። ማለት ለራስህ የምትፈልገውን አድቫንቴጅ ካስከበርክ በኋላ ኖ አደባባይ ላይ እንደዚህ አይነት አጀንዳ መነሳት የለበትም፣ እንዴት ህዝቡን ታደናግሩታላችሁ የሚል ጄንዋይን ያልሆነ ከላይ ከላይ የሆነ ተቃውሞ ማንሳት ማለት ነው። ይሄ ሐቂቃ በቁርአኑ ጭምር የተወገዘ አስተሳሰብ የጥምር ሚዛን ሰለባ መሆን ነው ማለት ነው። ለራስ እያስሞላ ለሌላው ማውግደል ነው። አየህ፣ ሌላውን ሙስሊም እኮ ሁሌ ኩራፊ የተባለ የመኖር ግዴታ የለበትም። ሌላውን ሙስሊም አንዳንዴ የጅምሁር ዑለማ የብዙሃኑን ዑለማ አቋም ይዞ ልክ እንደ ሻዝ የሆነ ወይም ደግሞ ያፈነገጠ አቋም እንዳለው ተደርጎ መወገዝ ይሰለቸዋል እኮ ሌላው ሙስሊም ቢሆን እኮ ለአቋሞቹ የደሊል የዑለማ ፈትዋ እና የተቀባይነት ታሪክ እንዳለው እንዲታወቅለት ይፈልጋል። ሌላውን ሙስሊም ከፈትዋን ባገነንነት መላቀቅ ይፈልጋል። ስለዚህ ሁልጊዜ ሚዛን እያጎደልክ የአንተን ጥቅም ብቻ እያስከበርክ አይሆንም፣ ሐቂቃ ተገቢ ያልሆነ ነገር ነው። ከዛ ውጭ ደግሞ ከውይይት መጥፎ ነገር እንደማይወጣ ሁላችንም መስማማት እንችላለን። ምቾት ቢነሳህም ስማ ውይይቱን ሐቂቃ በጣም ብዙ ኸይር ነገሮች አሉት። ቢያንስ ካሁን ቀደም የነበርክባቸውን ስህተቶች ማረም ትችላለህ። ቢያንስ ከሁለት ነገሮች የተፈጠሩ ስህተቶች ተሰርተዋል። አንደኛው ዑዝር ባለመስጠትህ ሙስሊም ወንድሞችህን ምንም አይነት ለእስልምና ደሊል የማይጨነቁ አድርገው ማየትህ፣ ሁልጊዜ እነሱን ሁራፋት ብቻ ስሜት መከተል ብቻ እንደሆኑ አድርገህ ማሰበህ፣ ይሄ በራሱ ዙልም ነው፣ ስህተት ነው። ያንን ልታርምበት ትችላለህ። ያ ብቻ አይደለም። እንደዚ አይነት ውግዘት ውስጥ ስትገባ የሱለል ፍቅህ መርሆችን ዑለሞች በፊቅሃዊ ልዩነቶችን ለመዳኘት ያስቀመጧቸውን መርሆችም ተላልፈህ እነዛን ስህተቶች እንደፈጠርክ ማየት የምትችልበት አማራጭ ነው። ስለዚህ ከስህተት የምታረምበትን መንገድ ያመቻችልሃል ማለት ነው። አንተም ቢሆን ወንድሞችህን ሁልጊዜ ሙሽሪቅ ሙብተደዕ እያልክ ጠማማ እያልክ ከመዞለም እነሱን ከመበደሉ ወንጀል ትገላገላለህ። ስህተቶች የሚታረሙበትን የተሻለ ከባቢ ትፈጥራለህ። ስህተቶች እኮ ሊኖሩ ይችላሉ። የተለያዩ መናጆች የራሳቸው የሚሰሯቸው ስህተቶች አሉ። እነሱን ግን ማረም የማንችለው ብዙ ጊዜ በእልህ እና በፍረጃ ውስጥ ስለሆንን ነው። ምናልባት እንዲ አይነት ውይይቶች ላይ መሳተፍህ እንደው ጠጋ ብሎ ስህተታችንን እርስ በርስ ለማሳየት ለመተራረም የተሻለ የተቀባይነት አየር መፍጠር የምንችልበት ሊሆን ይችላል። ከዛ ውጭ ደግሞ የዲጂታል ዘመን ነው። አሁን ላይ ላቁመውን ብትለው አታስቆመውም። ሰዎች ኦልሬዲ ጀምረውታል። ብዙዎች እየሄዱበት ነው፣ ይፈልጉታል ውይይቱን። ለዛ እኮ ነው በብዛት ሰዎች እየደገፉ ያሉት፣ ይሄ ነገር ስላንገበገባቸው፣ የፈቱ አምባገነን ችግር ብዙ ሲያስቸግራቸው ስለኖረ ነው። ስለዚህ ዲጂታል ዘመን ነው። ይቁም ስላልክ ስለወተወትክ የኔን ኢኽላስ ለብር ብሎ ነው ለምን ብሎ ነው እያልክ ስለተፈላፈልክ የሚቆም ነገር አይደለም። ዲጂታል ዘመን ነው። ሁሉም የፈቱ አምባገነንነት አንገብግቦታል። ውይይቱን በስፋት እየተቀበለው ያለውም ለዛ መሆኑን አውቀ ከዛ ይልቅ ለውይይቱ ምን ማዋጣት እችላለሁ፣ ምን ኮንትሪቢዩት ማድረግ እችላለሁ የሚለው ላይ ብታተኮር የተሻለ ነው የሚሆነው ካለበለዛ ግን ልክ ቀድሞ ራሱ በመስኮት ገብቶ በመስኮት መግባት ክልክል ነው እንደሚለው ፍርደ ገምድል ሰው አንተም ተመሳሳይ ያልተገባ ጥቅም ለማስከበር የምትናገር ከመሆን አትመለስም፣ ለትዝብትም ትጋለጣለህ ማለት ነው። ለዛሬ መልእክት ይሄ ነበር። ኢንሻላህ ከወደዳችሁት ላይክ፣ ሼር ማድረግ አትርሱ። ወሰላሙ ዐለይኩም ወረሐመቱላህ።